ሀይሚ ግን ምንድን ነው እየሆንሻለሽ? በጣም እውነት ግራ የሚያጋባ ነገር ነው እየተመለከተን የምንገኘው። እስቲ አይታችሁታል በቪዲዮ መግቢያ ያረኩላችሁን፣ ብዙዎች ሰው ተገርመው ነበረ፣ እንዴት የአንገት ሐብል ሲያደረግላት ዝም ብላ ትመለከታለች። ረ ሀይሚ እቃ ሆነች ብለው ብዙ ሰው በንዴት እንግዲህ ለብሩክ እያገዘ እሷን ሲናገር ሰምተን ነበር። ግን አንዳንዶች ያው ሲሉ የነበረው ያው የሰው ስጦታ ለማክበር የተቀበለችው ነገር ነው እንጂ ከፊቷም ደስታ አይነበብም፣ አንገት ሐብሉን ካረገላት በኋላ ደስ ሳይላት ነው የሄደችው ተብሎ ሲ ይወራ ነበር፣ ግን ይኸው በቪዲዮ መግቢያም እንዳያችሁት ጭራሽ አንገት ሀብሉን አድርጋ ከዛ ስጦታ በኋላ እየጨፈረች ፍቅር ማንን ሲገድል አይተህ ታውቃለህ የሚመስል ዘፈን እየዘፈነች ለብሩኬ እንግዲህ በአንተ ፍቅር ስሞት ታየኛለህ አይነት ነገር እልህ ተጋብታ ጭራሽ ለብሩክ እንደዚህ አይነት ነገር ቪዲዮ ለቃ ይተናል እና በጣም ነው የእውነት የሚገርመው። እንዴት ነው እንደዚህ አይነት ነገር እየሆነ ያለው? ሀይሚን ለምንድን ነው መንቃት ያቃታት? ብሩክና ሀይሚ ደግሞ አሁን በቅርቡም ቪዲዮ ሰርተዋል። ብሩክ አሁን ሁሉ ነገር እንደቆረጠለት ነው በዛ ቪዲዮ ቪዲዮ የተመለከት ነው ማለት ነው። ብዙ ትዕግስተኛ ሰው እንግዲህ ታግሶ ታግሶ መጨረሻው ላይ ከደረሰ እንደዚህ እንደ ብሩክ ነው የሚሆነው ነው ማለት የሚቻለው። ብሩክ እኔ እንደዚህ ሲናገር ሲቆጣ ማይቻው አላቅም። በጣም ያለው ነገር ውስብስብ ሆኗል። ሀይሚ ይሄን ቪዲዮ ብቻ አይደለም የሰራችሁ፣ ከዛ በኋላ ራሱ እዛ መናፈሻ ውስጥ ያዩት ሰዎች ከዳኒ ጋር ሌሎች ነገሮችም አይተናል ብለው መረጃውን አድርሰውኛል። ሙሉም በዝርዝር እነግራችኋለሁ። በሌላ በኩል ብሩክ ቆረጥኩል፣ ቆረጠልኝ፣ በቃኝ ብሎ ራሱ እሱም የተናገረው የተለያየ ቦታዎች ላይ የተሰሙ ነገሮች አሉ። እሱንም ሁሉንም አሰማችኋለሁ። እንዳልተጠበቀው ነው የሆነው ሁሉም ነገሮች፣ ሁሉንም በዝርዝር አብረን እንመለከታለን። ለቻናላችን አዲስ ከሆኑ ሰብስክራይብ አድርጋችሁ ቤተሰብ እንድታደርጉን በአክብሮት እንጠይቃለን። ቀጥታም ይዤ ወደ መጣሁት ዝርዝር መረጃ አልፋለሁ ማለት ነው። እንግዲህ ብሩክና ሀይሚ አሁን ሚፍታ ሊያስታርቃቸው ብዙ ጥረት አድርጓል። ሚፍታ የሚባለው በጣም ጥሩ ልጅ ነው። እንግዲህ ሀይሚና ብሩኬ በጣም ብዙ ወዳጅ ጓደኛ ነበራቸው፣ ባጠገባቸው ግን ማንም ወደነሱ እነሱ ቀርቦ እነሱን ሊያስማማ የፈለገ የለም። እንግዲህ ሰው በጠፋበት ጊዜ ካጠገባቸው የሆነው ይሄ ሚፍታ የሚባለው ልጅ ነው። በጸባዩን በእርግጥ በጣም ጥሩ ልጅ ነው። ብዙ ጊዜም ጥሩ ጥሩ ነገሮችን ነው ሲሰራ የምንመለከተው ማለት ነው። ስለዚህ ታዲያ ይሄ ልጅ እንግዲህ ወደ ሚዲያ መጥቶ እነሱንም ሁለቱን የሚዞ ለማስታረቅ ሞክሯል። ብሩክ ከበፊቱ ጊዜ ትዕግስቱ ተሟጦ እጅግ ስሜታዊ ሆኖ በሁኔታዎች ሁሉ ተናዶ ነው እንግዲህ ያው እሷን ሲናገር የተመለከት ነው። ብዙ ታገዝኩሽ፣ ከዚህ በኋላ ማለት አልታገዝሽም አበዛሹ ሁሉ እያለ በስሜታ የሆኑ ሲናገር ነው የተመለከት ነው። ጭራሽ እንግዲህ ከዛ ብሶ ለምንድን ነው የትናንቱ ቪዲዮ ራሱ የሚያስማማ ነው ወይ አንገታ ብል ሲያደርግልሽ ራሱ እንዴት ነው ዝም የምትው ብሎ ሲናገራ፣ ጭራሽ የምትመልሰው መልስ እኔ ሀይሚ የምን ልብ ልብ እንደተሰማት እኔ ለማወቅ ይከብደኛል። እሷ የመለሰችው ምንድን ነው ያው ከእንግዲህ ምንም አይመለከትም ከአንተ ጋር ተለያይተናል አይነት ነገር እያለች ጭራሽ እሱ እንዲቆርጥለት ነው እያደረገች ያለችው። እንግዲህ ያው ብሩኬን በጣም ከተናገረው ደግሞ ሌላ ወሳኝ ነገር ምንድን ነው እኔን ታይኛለች ሲቆርጥልኝ፣ ምን አይነት ሰው እንደሆንኩም እሱንም አብረሽ የምታይ ይሆናል ብሎ እንግዲህ ያው የመጨረሻ ንግግሩን ከእሷ ጋር አድርጎ በቃ በሁሉ ነገር እንደሰለቸውና ና ከዚህ በኋላ መለማመጥም እንደማይፈልግ ነው በጠቅለል ባለ መልኩ እዛ ቪዲዮ ላይ ያሳየው ማለት ነው። እንግዲህ ሀይሚ አሁንም ካልነቃች ይህን ልጅ የእውነት አሁን አሁን ላይ ግፍ እየሰራችበት ነው የሚመስለውን እና እንደው ይሄ ነገር በኋላ እሷ ለማኝ እንደምትሆን በጣም ብዙ ሰው ነው እየገመተ ያለው እቺ ልጅ መንቃታ አቃታት። ከዚህ በኋላ ሀይሚ እንግዲህ ብሩኬ መለመኑ አይቀርም አንዴ ከእጇ ከወጣ ግን እንደዚህ አይነት ሰው አይገኝም እያለ ነው አይገኝም እያሉ ነው ብዙ ሰዎች። እንግዲህ ያው መልእክታቸውን ለሀይሚ እየተናገሩ ያሉት በዛም አለ በዚህ። ግን ሀይሚ አሁን ድረስ አለመንቃቷ የብዙዎች ጥያቄ ነው፣ ነባት የሆነባቸው ምንድን ነው? ዳኒ ምን ቢያስነካት ነው እቺ ልጅ እንደዚህ የሆነች ያለችው? ብሎ ነው ብዙ ሰው በሷ እየፈረደ የሚገኘው ማለት ነው። ሌላ ደግሞ በጣም ካስገረመ ነገር እንዴት ነው ይሄ በዛ ቪዲዮ ላይ ደስተኛ ሳትመስል ቀርታ በሌላ ቪዲዮ ደግሞ ከዳኒ ጋር እዛው መናፈሻ በሌላ ስልክ እየተቀረጸች የአንገት ሀብሉን አድርጋ ስትጨፍር ጭራሽ ቅኔ ባለው ዘፈን ሁሉ ነው ብሩክን ስትናገረው የነበረው እስቲ ተመልከቱ፣ ተብሎ በተለያየ ቦታ ቪዲዮ እየተሰራጨ ነው። እውነትም በዛው ልብስ ሆና ነው በቪዲዮ መግቢያታችሁታል የአንገት ማት የአንገት ሀብል ያረገላት በዛው ልብስ ሆና ነው እዛው መናፈሻ ቦታ ሆና ይህንን ቪዲዮ የሰራችሁ በጣም በጣም ይገርማል ማለት ነው። ብዙዎችም ይሄን ነገር አልጠበቁም ማለት ነው። ብዙ ሰው በብሩክም ከሚገረምበት ነገር በጣም ትዕግስቱ ይገርመናል፣ ነው ብሉ ብዙ ሰው በጣም ስለ ብሩክ ሲናገር እና ለካ ትዕግስተኛም ሰው ሲቆርጥለት ቆረጠለት ነው። እንግዲህ ካየን ሀይሚን ተለይቶ ማደር እንኳን የማይችል መዋል እንኳን የማይችል ሰው ነበርና አሁን ግን የመጣው ሚፍታ ጠርቶ ሚፍታ የሚያናግረው ስለመሰለው ነው የመጣውና፣ ያው እኔ ሀይሚ ትኖራለች ብዬ አላሰብኩም ብሎ ሲናገር ራሱ በጣም ነው የሚያስደነግጠው። ለካ እውነትም ሰው ከቆረጠለት ቆረጠለት ነው፣ ምንም ሰውም ትዝ አይለውም ተብሎ ነው ራሱ ብዙ ሰው ይህንን ጉዳይ ሲተነ ካፕቴን የነበረውና ብሩክ ሀይሚም ስትመጣ ምንም አልመሰለውም። ብቻ በቃ ባሉት ነገሮች ሁሉ ተስፋ እንደቆረጠ ነው ቪዲዮም ላይ ያየ ነው ማለት ነው። ስለዚህ እንደው ሀይሚ ይህንን እድል እንኳን አግኝታ ሚፍታ የሚያስታርቅ ሰው ተገኝቶ እንደው ቁም ነገረኛ ሰው እንኳን መቶ ይህንን እድል ሳትጠቀምበት ቀርታ ጭራሽ ከብሩክ ጋር እየተፎካከረች አንተስ ቢሆን የፈለግከውን አድርገህ የለ ወይ እኔ ሀብል ባረግ ምን አገባህ እያለች ጭራሽ ሌላ ነገር፣ ሌላ ታሪክ ውስጥ ገብታ ይህንን ሰውዬ በድጋሚ ያስከፍታ ነው እንግዲህ የተለያዩት ማለት ነው። ያው በጣም የእውነት ይሄ ነገር ያናዳል። ሀይሚ አሁንም ከቡራ ጋር እየተፎካከረች ነው ያለችው። ቡራ በተቻለው መጠን ሁሉ ነገር ትቶ ለእርቅ ነበረ እዛ ቦታም ላይ የተገኘው። ስሟት ይኸው ሌላ ነገር እያነሳች አሁንም ቢሆን ወደ ሌላ እየሄደች ነው ብሎ በቃ በሁኔታ ሁሉ ተናዶ ነው በተስፋ መቁረጥ ስሜት ስላሉት ጉዳዮች ገለጻ ያደርገው ማለት ነው። ሀይሚ አሁንም ደግሞ ደጋግሞ ኦዲየንስም ብዙዎቻችን የምናውቃትም እያልናት ያለው ለምን እል ትጋባለች ለምንድነው ለዳኒና ለሱሱ እያለች የማይሆን ጣጣ ውስጥ የምትገባው ለምን መንቃት አቃታት ብሎ ነው። ብዙ ሰው በንዴት እንግዲህ ሀይሚን የሚናገራት። የዳኒ ነገር እርግጠኛ ነኝ ብዙ አያስኬዳትም። ለሆነ ጊዜ ቢጠቀምባት ለሆነ ጊዜ አብሯት ቢሆን ነው እንጂ እንደ ብሩኬ ለእሷ የሚሆን ሰው የለም። የእውነት ለመናገር እስቲ ያስቡት። ቡራ ማለት እኮ በቤተሰብ የተመረቀ እንኳን የራሱ ቤተሰቦች አይደለም፣ የእሷ የሀይሚ ቤተሰብ፣ አባቷ ጋሽዬ ራሱ የሚወዱት በስርዓቱ የሚያደንቁት እኔ ልጄን አደራ ሰጥቼ አዲስ አበባ ድረስ እንድትሄድ የፈቀድኩት እኮ በብሩክ ነው። ብሩክ በጣም የተባረከ ልጅ ነው እያሉ ደጋግሞ ሁሉ ስለ ስለ ቡራ አመስግኗል። ስለዚህ እንደዚህ የተመሰገነ ልጅ በሀገሯ የሚያቃት ከበፊት ጀምሮ የልጅነት አብሮ አደግ ጓደኛዋ የሆነ የሚያከብራት የሚያሳሳላት የሚያዝንላትን ሰው ትታ እንግዲህ ወደማታቀው በጥቂት ጊዜ ላወቀችው በቅርቡ እሱንም እንግዲህ በብሩክ ምክንያት ላወቀችው ሰው እንደዚህ አይነት ልብ አሳይታ እነሱን እያመነች እነዳኒን እያመነች የብሩክ ልብ እንግዲህ ለማድማት የሞከረችበት ርቀት በጣም ብዙ ሰው ነው ያናደደው። አረ እባክሽ ንቂም የተባለችው ለዚህ ነው እንግዲህ የልጅነት የአብሮ አደግ ጓደኛዋን ሳታምን ዳኒን ማመን ማለት ምንም የማይመስል ነገር ነው። ዳኒም እንግዲህ በቀጣይ እርግጠኛ ነኝ እሱም ጸባዩ እንደሚቀየር፣ በእሷ እርግጠኛ ነን። ብዙ ሰውም የሚሰማው እሱ ነው። የሆነ ጊዜ ተጠቅሞ ይተውሻል፣ ለምንድን ነው ማትነቂውም ብሎ እየደጋገመ ሀይሚን የሚናገረው ሰው ለዚህ ነው። አንዳንዶች የማይገባ ነገር በማድረግ ስሜታዊም በመሆን የሀይሚን ፎቶ እየዘቀዘቁ ብዙ ቪዲዮዎችን ሲሰሩ ተመልክተናል። ግን ያው የሀይሚን ፎቶ መዘቅዘቅ አለበት ብለን አናስብም። ብዙ ሰው ግን ይረዳታል። ይቺ ልጅ በየዋህነቷ ነው እንደዚህ የሆነ ሆነች ያለችው አለመንቃቷ ቢያናድደንም ብዙ ነገር ግን በሰው ትሸወዳለች፣ በሰው ትመራለች እያሉ ነው። ብዙ ሰው አሁን ድረስ ሀይሚ ላይ ጨክኖ አልጨከነባትም። ግን ያው የእሷ ሁኔታ አለመንቃት፣ ደግሞ ያሉት ነገሮች እንድንናደድ እና ስሜታ የሆነ ሰው እንዲናገር ያደርጋል። አሁን ብሩኬ ከዚህ በኋላ የቆረጠለት ከመጣና ጭራሽ ለእሷ ምንም አይነት ፍላጎት ከሌለው ለእሷ ነው ከባድ ነገር የሚሆነው። ስለዚህ እባካችሁ እባካችሁ ሀይሚን የምትቀርቡ ሰዎች፣ ሀይሚን የምትወዱ ሰዎች እሷን በርቺ፣ አይዞሽ፣ አንቺ የመሰለሽ ሰዎችን አርጊ ብላችሁ የማይሆን ምክር ከመምከር ይልቅ በተቻለ መጠን ብትመክሯት፣ እንዲሁም አንዳንዶችም የማይገባ ነገር አድርጋችሁ ከምትሰርቧት ፎቶዋን ከምትዘቀዝቁ ቢቻል ቢቻል እንግዲህ ያው ፈጣሪ አምላክ ከእሷ ጋር ሆኖ እንደው ያለችበትን ነገር ነቃ ብላ እንድታስብ ፈጣሪ አምላኳ እንዲረዳት እንዲሁ በጸሎት ታስቡላት። እንጂ አሁን እኔ እውነትም ሰው እንደሚለው ዳኒ የሆነ ነገር አስነክቷት ነው እንጂ ች ልጅ በጤና አይደለም የሚባለው። እኔ የሚያመንኩት እሱ ነው። ጭራ አሁን አሁን ለዳኒ ነው ስትከራከሩሉ እየተመለከትናት የምንገኘው ስለዚህ እንደው በሰላም ይሆናል ብዬ ለማሰብ እየ ከበደ ነው። እንደው በተቻለ መጠን በቃ ፈጣሪ ከሷ ጋር ይሁን። በተቻለ መጠን እርቅ የሚወርድበት ነገር ፈጣሪ አምላክ ከወዲሁ ያርግላቸው ለማለት ነው የምፈልገው። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ለዛሬ ይዤላችሁ የመጣሁት መረጃዎቼ ይህን ይመስሉ ነበረ። በሌሎች ቪዲዮዎች እስክንገናኝ፣ ሰላሙን ሁሉ ተመኘሁላችሁ። ሰላም